መቶ ሃያ ፕላስ ከኢቲቪ መዝናኛ ነው በመከታተል ላይ የምትገኙት ውድ ተመልካቶቻችን። እንግዲህ በሳለፍ ነው ሳምንት በርካታ ጉዳዮች ነበሩ እያልን ነበረ። ከዛ ከነዛ መካከል ደግሞ አርብ ለት ግንቦት 15 እንግዲህ የአባቶች አባቶች ቀን አክብረናል። ሀገርኛ ኢትዮጵያዊነትን የተላበሰ አከባበር ነበረው። እንደ ወትረው እንደሁል ሁልጊዜው ክብር ለሚገባቸው ለልጆቻቸው አባት ለሆኑ መስዋዕትነት ለከፈሉ አባቶች ክብር የሚሰጥበት ምስጋና የሚሰጥበት ቀን ሆኖ አልፏል። አሁን ደግሞ ከእንግዳ ጋር ተመልካቾችን መልሰን አግኝተናቸዋል። ከዚህ ጉዳይ ጋር የተያዘ እንግዳ ነው ያለን። እንግዳችን እንግዲህ አደመ እንደሻው ይባላል የዛሬ ባለ ታሪካችን ሆኖ በተለይ ደግሞ ከአባትነት ጋር ብዙ ጊዜ ትልልቅ ሲሆኑ አባቶች እናመሰግናቸዋለን ወይ በእድሜ በጣም ሲገፉ በዛ ልክም የሚከፍሉት መስዋዕትነት የሚያሳልፉት የህይወት ልምድም እንድናመሰግናቸው እንድናከብራቸው ያደርጋሉ። አንዳንድ ሁነቶች ደግሞ በልዩነት በዚህ እድሜያቸው ደግሞ በጣም መመስገንና አርአያ መሆን ስለሚችሉ መነሳት ያለባቸው አባቶች አሉ። ከነዛ መካከል እንግዲህ አንዱ በመሆን ለዛሬ እንግዳ አድርገን እዚህ ጋብዘንሃል። ስለ ጊዜህ እናመሰግናለን። እንኳን አደረሰ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንግዳችሁ አድርጋችሁ ስለ ጋበዛችሁኝ በጣም አመሰግናለሁ። እንግዲህ አደመና ልጆቹ በተለይ የምናውቀው አሁን እኛ እስከ ሙሉ እስከ አባቱ አደመን እንዳሻው ብለን ጠራን እንጂ አደመና ልጆቹ እንግዲህ በቲክቶክ በርካቶች ወዳጅ ሆነውት፣ ካንተ ጋር እንግዲህ በርካታ ቪዮር ያለው አይነት ቻናል አለህ ና እዛ ላይ እንግዲህ በርካታ ሀሳቦችን ከልጆቹ ጋር ያለውን፣ ዛሬም ደሞ እኛ ጋር እንግዳ እንድትሆን ያስቻለህን ይሄ የአባትነት ምልክትነት፣ አባትነት ማለት ለልጆቹ ምንድነው የሚለውን ነገር በተለያዩ ነገሮች በቪዲዮዎች እያሳየ እንግዲህ ብዙ ሰው ሲጋራው የነበረ ቪዲዮዎች ሰርተሃል ና እንደው አባትነት ላንተ ምን ማለት ነው? እንደው ከልጆች ጋር ያለ ግንኙነትስ እንዴት ነው የምትገልጸው? እስኪ ያደረ አባትነት ጸጋ ነው፣ እና አባትነት ዝም ብሎ አይገኝም። ብዙ ሰዎች አባት መሆን ፈልገው ያልቻሉ አሉና አባትነት ማለት ለኔ ትልቅ ጸጋ ነው ማለት ነው፣ እና ከልጆች ጋር ጥሩ ግንኙነት አለ፣ እግዚአብሔር ይመስገን። ብዙዎች እንግዲህ አንተን ሶሻል ሚዲያ ላይ ሲያዩ የሚጽፉት ምላሽ የተወሰኑትን እያየሁኝ ነበረና በርካቶች በአንተ ምክንያት ማመስገን ጀመርኩኝ፣ ህይወቴን መቀበል ጀመርኩኝ፣ ማማረሬን አቆምኩኝ የሚሉ በጣም ብዙ ምላሾች እንመለከት ነበረና እስኪ ምናልባትም ሶሻል ሚዲያ ላይ አንተን ለማያውቁም ለሚያቆም ሊሆን ይችላል በጥቂቱ እስኪ ንገረን። በተለይ የዛሬ አምስት አመት ነበረ ይህንን አጋጣሚ ልጅህን ያገኘህበት ባለቤትን ያጣህበት ከባድ አጋጣሚ ነበረና እንዴት አለፍከው በህይወታችን ብዙ ከባባድ ጉዞዎች አልፈን እንመጣለን ግን የምናልፍበት መንገድ የምንቀበልበት መንገድ ይመስለኛል ቆመን እንድንቀጥል የሚያስገድደንም የሚያስችለንም እና እስኪ ወደዛ ልመልስ ምንድን ነው የሆነው በእናንተ ህይወት በእኛ ህይወት ውስጥ ያው ባለቤቴ በህይወት እንዳልሽው የዛሬ አምስት አመት ነው ያጣናት እና ከወሊድ ጋር በተያያዘ ነው ከዛ ጊዜ ጀምሮ ደግሞ እኔ ምንድን ነው ኃላፊነቴም በቃ ሁሉ ነገር ለበጎ ነው ብዬ የመቀበል ልማድ አለኝ። አንድ ነገር ከሆነ በኋላ የማትታገየው ነገር ሲሆን እግዚአብሔር አልፈቀደም ለበጎ ነው ብዬ ያንን ነገር ተቀበልኩት። ከዛ ደግሞ በቃ መበርታት እንዳለብን ስንሄድ ወደ ሶሻል ሚዲያ ላይ ስንመጣ ብዙ ጊዜ ወደ ማመስገን በችግር ውስጥም በመከራ ውስጥም ሆኖ የሰው ልጅ ማመስገን እንዳለበት ያንን ነገር በቃ ስንመጣ በሰው ዘንድ ሞር ተቀባይነት ይህ ነገር ወደ ህዝቡ አቀረበን። ምናልባት ልጅህ ወደ ምስጋናው እንድታደል አድርጋለች። ያጣኸው ትልቅ ነገር ቢኖርም ደግሞ በዛ ደግሞ የተሰጠ መጽናኛ ደግሞ ነበር እና እውነት ነው። እሷ ትልቅ ለቤቱ መጽናኛ ነች ለሁላችንም፣ እና እግዚአብሔር የተመሰገነ ነው። ለቤታችንም ድምቀት ነች እና ማመስገናችን ደግሞ ጠቅሞናል። ቤታችን ውስጥ እግዚአብሔር ብዙ በብዙ ነገር ባርኮናል። አሁንም ወደፊት ይህንን ነገር እንቀጥልበታለን ለብዙ ሰው ደግሞ አርአያ እንድንሆን ብዙ ሰዎች እንዳልሹ ይጽፉ ልናል። በጣም ማመስገን ጀመርኩ ማማረር አቆምኩ የሚል የሚልሻል። በቃ እኛን ቪዲዮ ሳይ ብዙ ሰው ይጽናናል። ያ ነገር እኛንም እያበረታ ከዚህ በላይ መስራት እንዳለብን ደግሞ እያሰብኩ በቃ መጣ። እንደ አሁን ማለትም ኢትዮጵያ አባት በጣም ይለፋል ይሰራል አይደለ እንደምናውቀው። ያንተ ደግሞ ትንሽ ለየት የሚያደርገው ልጆችህን ባለቤትህን ካጣህ እንግዲህ ልጆችን ሰብስበህ የመያዙ ነገር ያንተ ኃላፊነት ሆነና ና አንዳንዴ ላይፍ ሲከብድ ወይም ደግሞ አልሆነ ነገር ሲሆንብህ ተስፋ ቆርጠህ ልጆችንም የሚበትን አይነት ሁኔታዎች ሊያስገድድ ይችላል። ያንተ ግን ያንን ሁሉ ተቋቁመ ልጆችን ሰብስበ እንደውም በደስታ ሶሻል ሚዲያ ላይ እያጋራ ልጆችን ጸጉር እየሰራ ምግብ አብረሃቸው እየሰራ ፈጣሪያችሁን እያመሰገናችሁ ምናምን የምትሰሩት ነገር አለ ና ይሄ እንዳልከው ቅድም ለብዙ ሰዎች መማሪያ ሆኗል። እንደው መጀመሪያ ላይ ሶሻል ሚዲያ ወጥተ አንዳንዴ ሶሻል ሚዲያ አቅም ይሰጣል። አለ ሰው ሲያበረታታ በምሰራቸው ቪዲዮች ዛሬ አንድ ቪዲዮ ሰርተ ሰው አሪፍ ነው ቀጥልበት፣ እኔም ያንተን ተምሬ ጥሮኛለሁ እንትን ብያለሁ ይሄ ከነበረኝ የድካም ድካም ስሜት ወጥቼ እንዳመሰግኑኛለሁ የሚል ሰው ይኖራል። እሱ ማብረታቸው ይሆናል። ከዛ በፊት ግን ወደ ቲክቶክ ከመፍጣት በፊት ጥንካሬው እንዴት አገኘው? እነዚህን ሶስት ልጆች በደንብ ይዘ በቃ አንተ ጠንክረ እነሱን ይዤ ምክንያቱም አንዳንዶቹ ላይ ድካም ተሰምቷቸው ይሄ ቤተሰብ መበተን ነገር የሚመጣበት ሁኔታ አለ ና እንዴት አገኘው? ምንድን ነው ምክንያት ይሄ ነበረው ወይም ደግሞ ማስተማሪያ የነበረ ምን ነበረ? እኔ ማስተማሪያ የነበረ ያው መንፈሳዊነት ነው። ብዙ ጊዜ መንፈሳዊነት እንድጸና ያደረገኝም ያ ነው። ሁሉን ነገር በቃ መስጠት ለእግዚአብሔር። በዚህ ውስጥ ደግሞ እሱ ረድቶናል እላለሁ። አንዳንዴ አሁን የኛ ገቢና ያለን ነገር ሳየው የእግዚአብሔር በረከት አለበት ማለት ነው። ያ ነገር እንድንጸና ያደረገን ያደረገ ነገሮችንም እንድናልፍ ያደረገን ያ ነው በይበልጥ ማለት ነው። ከዛ በፊት ግን ሶሻል ሚዲያ ላይ ነበርክበት? ምን ሶሻል ሚዲያ? ሶሻል ሚዲያ ላይ መምጣት ከልጆች ጋር በዚህ መንገድ ሰውን ማስተማር እችላለሁ ብለ የመጣበት አጋጣሚ ነው ወይስ አስበህበት ነው? አጋጣሚ ነው። እንዴት ነበረ አጋጣሚው? በቃ የሆነ ስልክ ነው የነበረኝ እና ከልጆች ጋር በቃ የሆነ የሰራ ነው ቪዲዮ አለ። እንደ መዝሙርም እንሰራለን ለቃለን። በቃ ማመስገን እና የሆነ አንድ ቪዲዮ ደግሞ ከህዝብ ጋር ያስተዋወቀን ሞር እሱ ቪዲዮ ነው። አንቺን ብዬ የሚለው ማለት አንቺን ብዬ የሚለው በቃ ይሄ እና ሀዘንም እንደደረሰብን መጀመሪያ ሰው አወቀ። ከዛ በኋላ ማመስገን ስንጀም እንዴ በቃ ሰው ይደበቃል የሆነ ነገር ሲደርስበት፣ እንዳልሽው ፍራስትሬትድ ይሆናል ያለውን ነገር ይበትናል። ስለዚህ በዚህ በዚህ እኛ ወደ ሶሻል ሚዲያው ልንቀርብ የቻልነው። እዚህ ልጆችንም እየተመለከትን ነውና ስንት ስንት አመት ሆናቸው? ሁለት ሴት ልጆችና አንድ ወንድ ልጅ አለ። ትልቁ አስራ አምስት አመት ወንዱ አስራ ሶስት ትንሿን አምስት አመት ሆናት። በጣም ደስ ይላል እንደማስበራዊ ግን፣ አሁን የአደመ ልጆች በጣም ትልቅ ነገር ከአባታቸው ወስዷል ብዬ አስባለሁ። ሴቶቹም አባትነት ባልነት ማለት እንደዚህ በጥንካሬ ብዙ ነገር መከራ ቢመጣ ችሎ ማለፍን እንደሆነ ወንዱ ልጅ በተለይ ደግሞ ያንተን አባትነት በደንብ አድርጎ መቀጣይ እንግዲህ እሱ ማድርጎ ደግሞ ወደ ሌላ ላይ ውስጥ ሲሄድ ትልቅ ትምህርት ትሆኗዋለህ ብዬ አስባለሁ እና ከእሱ ባሻገር ደግሞ ለሌሎች ታዳጊዎችም እንደ ልጅ አጠገብ ሆኖ ሁሉን ነገር የሚያው ጽናትህን፣ ለልጆች ያለውን ፍቅር ያሳየህበት መንገድ ስለሆነ ማለት ነው ለሌሎች ደግሞ ለታዳጊዎች አሁን ለምሳሌ ቲክቶክን ወይም ደግሞ ሶሻል ሚዲያውን ለአልባሌ ነገር የሚጠቀሙ ሰዎች አሉ እና እንዳንተ ደግሞ ለሚጠቀሙ ሰዎች እንደው ምክር ሀሳብም ምንድን ነው? ምክር ሀሳብ፣ ያው ልጅ እግዚአብሔር ጸጋ ነው። እግዚአብሔር የሰጣችውን ጸጋ በስነ ስርአት ተጠቀሙበት፣ ያዙበት። ልጅ ደግሞ ነገ ሀገር ተረካቢ ነው፣ ጥሩ ዜጋ የሚወጣበት ነው። እኔ አሁን ልጅ ጥሩ መሆኑ ለጠቃሚነቱ መጀመሪያ ለራሴ ነው። ስለዚህ በመልካም ስብና ማሳደግ ትልቅ ሀገር እንደመገንባት ነው ብዬ ነው የማስበው። በጣም አደመግን ምናልባት መጀመሪያ ከባለቤት ኅልፈት በፊት የነበረው ያንተ የአባትነት ድርሻ እና አሁን ላይ በምን መንገድ ቀይሮታል? ወይስ መጀመሪያ ላይ እንደዚህ በዚህ ልክ ነበር ከልጆች ጋር የነበረ አብሮ የመስራት የመጫወት ብዙ ጊዜ ታሳልፋላቸሁ? አሁን ከሌላው ጊዜ በተሻለ ይመስለኛል፣ ያው የአባትነትም የእናትነትም ድርሻ ስለምትጫወት አሁን። ከዛ በፊትስ ምን አይነት አባት ነበርክ? ከዛ በፊትም ያው ለባለቤቴም ጥሩ ባል ነበርኩኝ። ሞር እንተጋገዝ ያ ፊፍቲ ይሆናል ያኔ የነበረ ነው። አሁን ግን ሙሉ ለሙሉ ስለሆነ ያንን ኃላፊነት በቃ መቀበል እንዳለብኝ አምኜ ሁለቱንም ለመሸፈን ከእግዚአብሔር ጋር እየጣርኩ ነው እንጂ የነበረ ነው። ይሄ ከልጆች ጋር ያለው ግን ምን ነበር ያለ፣ በቃ እንደ ወንዱ አሁን ትልቁ እንደ ቴነች ወንዱም እንደ ወንድሜ ነው። አብረን ብዙ ነገር እናወራለን፣ እንደ ልጅ ወክ እናደርጋለን። ብዙ ነገር ይቀራረባሉ። በቃ ሀሳባቸውን በድፍረት ነው መጥተው የሚነግሩ ቅርረባችን ጥሩ ነው። ስለዚህ ከወደፊት ከመጀመሪያም የነበረ ነገር ስለሆነ አሁን ላይ ላላችሁት ያቀለለልህ ይመስለኛል። ስለነበርክበት መተጋገዙ ስለምን ነው እንዶ ኃላፊነቱ አይ ቲንክ በሱ ላይ ብቻ ስለሚወድቅ የጠነከረ የመሰለን አሁን ነው እንጂ በፊትም የነበረው እንዳለ አሁን ያለች እኔ ምንም ሁሉን ነገር እሰራለሁ። እሷ ስራ ስትሆን እኔ ሽፍት ቤት በመሆንበት ሰዓት በቃ ሁሉን ነገር አዘጋጅቼ ጠብቂኝ አፍልቼ ምሳ ምናምን ሁሉን ነገር በልታ ሁላ ምሳ የምትሄድበት ወቅት ነበር በዛ ጊዜ። ስለዚህ አሁን እንትኑ ትንሽ ጨምርም ግን ቢያንስ የሆነ ሸክም ያቀልልሃል። የምታውቀው ነገር አንዴ ድንግርግር ያለኝ ነገር ብዙ የለም። መልካም የሆነ ጊዜን መልካም የሆኑ ልምዶችን በተለይ ነገሮችን ለበጎ ነው ብሎ መቀበልን ከሀይሚ ጋር ከነበረን ቆይታ ጀምሮ እንግዲህ እየተመለከትን ነው ቀጥለናል። አሁንም ማለት ነው በተለይ ደግሞ ሶሻል ሚዲያውን ቲክቶኩን የምንጠቀምበት መንገድ ልክ እንደ እነ አደመ አስተማሪ፣ አሳዋቂ ከራስ ከቤተሰብ አልፎ ለሌላውም ሰው አሁን ቅድም የነገረን እኮ እንትን አይደለም ማለትም ይሄ እንደ ቀልም እንወስደው ወይም ደሞ ዝም ብሎ ይሄ ቀላል ነገር አይደለም። ከራሱ አልፎ የሱ የህይወት አኗኗ ዜየው ና እሱ የሚያጋራቸው ነገር ጥንካሬው ለሌሎች ለደከሙ ለነበሩ ሰዎች በቃ ካንተ ማንተም ብለን ብለው ወደ ሶሻል ሚዲያ ወጥተው ወይም ደግሞ ያላቸውን የህይወታቸው ላይ ያጋጠማቸውን ድክመትም ደሞ ችለው እንዳለ መኖር እችላለሁ ወይም ደሞ ያለኝን ነገር መቋቋም እችላለሁ የሚለውን ነገር እንግዲህ እንዲማሩበት ማስቻል አንዱ ነገር ነው። ሶሻል ሚዲያ አሁን ያዘንክበት የተሰበርክበት ነገር አውጥተህ ለሰው ብታጋራ ሁሉም ሰው የሚያዝንበት ነገር ሊኖር ይችላል፣ በጣም አለ። ያን ልትቀሰቅስበት ትችላለህ። ግን በዚህ መንገድ ደግሞ ስትመጣ ይበልጥ ደግሞ እንዴ ምን ሆኜ ነው ታዲያ እኔስ ከዚህ የከበደ ችግር አልገጠመኝም እኮ ብሎ ሰው እንዲጽናናም። ምክንያቱም የሆኑ ብዙ ታሪኮችን እንሰማለን። እንግዲህ የአደመና ልጆቹ ታሪክ ደግሞ አንደኛው ነው ማለት እንችላለን። ለዚህ ማለት ነው ልክ እንደ አደም አይነት ደግሞ ወንድሞቻችን ወይም ደግሞ እንደ እነሱ አይነት ሰዎች ደግሞ ልክ እንደ ሶሻል ሚዲያ ላይ የሚያጋሩትን አይቶ ደግሞ እንደዚህ አይነት አባቶችማ ዝም ብሎ አይታለፉም መሸለም አለባቸው ብሎ ደግሞ በተለይም ደግሞ ኢትዮጵያ ውስጥ አባትን ቀን በማክበር የሚታወቅ አንድ ወጣት አለ። እሱን ዛሬ እንግዲህ አደመን ከጋበዝን እሱ የሚቀር አይደለም እና ወደዚህ ጋብዘ ነው፣ ከእኛ ጋር ቆይታ ሊያደርግ ነው። እንግዲህ ወደ እኛ የሚመጣው ተመልካቾቻችን እዮብ አረገው ነው። እዮብ አረገው እንግዲህ የምናውቀው ከዚህ በፊት የተለያዩ በየአመቱ ማለት ነው የአባቶችን ቀን በማክበር እንግዲህ ሽልማቶችን በመሸለም አባቶችን በማክበር ነው። አሁን ደርሷል እኛ ጋር እዮብ፣ እንኳን በሰላም መጣ

እንደው የአባቶችን ቀን በማክበር እንግዲህ ረጅም አመታት አስራ ሰባት አመታት አስራ ሰባት እንግዲህ ለሚሊኒየም አካባቢ በእኛ የተጀመረ ነው ነገር ግን በአገር አቀፍ ደረጃ 2003 ላይ ጀምረው እስካሁን ድረስ አለና እንደው ምን አሳሰበ ብዙ ጊዜ የአባቶች ቀን ወይም ደግሞ የሆነ ቀን ተብሎ ወይም የሆነ ዝግጅት ኢቨንት ሲዘጋጅ ሰው ምክንያት ይኖረዋል ወይ አባቱን በጣም ሊወድ ይችላል ወይም ከዛ ጋር ከሚያዘጋጀው ነገር ጋር የተያያዘ ነገር ኑሮት ይሆናል አንተ በምን መንገድ ነው እንደው የአባቶችን ቀን ብለህ ልታዘጋጅ ያሰብከው ነው የጀመርከው እኔ ብዙ ጊዜ እናገረዋለሁ በአባቴ ምክንያት ነው ፕሮግራሙ የተጀመረው እንጂ የኢትዮጵያ አባቶች ቀን እንደዚህ ይሆናል ተብሎ አይደለም። አጋጣሚና አባቴን በጣም ወደዋለሁ። ሁለት ሺህ ሁለት ላይ ነው እሱ ያረፈው እና አንድ ቀን ያላቀውም ይያላቀውና ያቁጭት ነበረኝ እሱን ለማመስገን የወዲያ ቢሲኒያ ትልቅ ፕሮግራም አዘጋጅተን የአባቶች ቀን ማለት አባቴ ነው እንጂ ሌላ እንትን አላማም አልነበረው። እሱን ፕሮግራም እያዘጋጀ እንዳለ ኢቲቪ በአጋጣሚ መጥቶ ቀርጾት ነበር ፕሮግራሙ ቀርጾት ነበርና ፕሮግራሙ ሲተላለፍ የቀድሞ ፕሬዚዳንት ግርማ ወልደ ጊዮርጊስ ፕሮግራሙን ያዩትና የማን ነው ልጅ ተብዬ ነው ተጠርቼ እሳቸው ካወሩኝ በኋላ የሀገር እንዲሆን ብዙ ነገር ተደረገ። ከዛ የኢትዮጵያ አባቶች ቀን ነው። ቀኑን እንደዛ ተብሎ ቀኑን ተመርጦ ግንቦት ላይ እንዲሆን ተደርጎ የሆነበትም ምክንያት ደግሞ በ1888 አድዋ ድል አድርገው አዲስ አበባ የገቡበት ቀን ግንቦት 15 ነው። ከአባቴ በላይ ሆኑና የሀገር ሲሆን ግንቦት 15 የኢትዮጵያ አባቶች ቀን ተብሎ እስካሁን 17 ዓመት እያከበረና ያለ ነው። እንደው ግን አባቶች እንደዚህ የምትሸልማቸው ወይም ደግሞ ይገባቸዋል ብለው እውቅና የሚሰጣቸውን ሰዎች በምን አይነት መንገድ ነው የምትመርጠው? አንተ በአንተ እይታ ነው ወይስ ሰዎች ሪኮመንድ ወይም ደግሞ ሐሳብ በሚሰጡ መንገድ ነው እንደው ኳሊፊኬሽን ወይም ደግሞ እንትኑ ምንድነው ብለህ ነው ያዘጋጀኸው? መስፈርት አለ፣ እንደገና ደግሞ ቦርዶች አሉ ይሄንን የሚያጣሩ ወይም ደግሞ እንዚ ገምግሙ እዚህ ደረጃ። አንደኛ መስፈርቱ ምንድነው? ለሀገርም ለቤተሰብም ትልቅ አስተዋጽኦ ወይም አሪያ ይሆናል ተብለው የሚታሰቡ አባቶች ይመረጣል ማለት ሌላ ሰው የሚማርባቸው አሁን አደመን ስንመርጥ እንግዲህ ወጣቱን ወክሎ ነው እሱ በወጣትነቱ ብዙ ነገር ማለት ይሄ እናትም አባትም ሆኖ ነገሮቹን ለማሳለፍ የሚሞክራቸው ነገሮች ትልቅ አርያ ናቸው ከዚህ በላይ አባት ብለህ እንትን አትልም ወጣቱም አሁን ደግሞ በጣም አባትነት ላይ የተለየ ትኩረት አድርጎ እንደ ድሮም ሳይሆን የተሻለ ሆኖ ሀላፊነት ወስዶ ቤተሰብ ላይ ልጆች ላይ እየሰራ ነው ያለውና ልክ እንደዚህ አይነት መስፈርቶች አሉ ይመረጣሉ እኛ ጋር ይመጣል ከዛ በኋላ ነው ወደዚህ ፕሮግራም የምናቀርበው ልብህ ላይ ቀረ እንደው በዚህ መስፈርት መሀል በጣም የተለየ ታሪክ ያገኘህበት ተሸላሚ ወይም ተመስጋኝ አባታ ለምታስታውሰው አዎ ዶክተር ሽመልስ አዱኛ ዶክተር ሽመልስ አዱኛ ማለት አሁን አልፈዋል በቅርብ እሳቸው ማለት ኢትዮጵያ በሰባሰባት ድርቅ ጊዜ ዓለምን ዞሮ እያለቀሱ እያስለቀሱ አይደለ የእርዳታ ድርጅትን ያቋቋሙ ትልቅ ለሀገር ባለውለታ ሆኑ። ግን በውለታቸው ልክ ምንም ያላደረግንላቸው አባት ናቸው። የአገር አባት በሚል ደረጃ ቢኒያ መቄዶኒያ አሁን እሱ ሁለት ሺ አራት ላይ ነው እንግዲህ ማንም በማያውቀው ሰዓት ላይ ሜዳ የቲያትር ትልቅ ኢቨንት ተደርገው ልክ እነዚህ እነዚህ ማለት አሁን እዚህ ደረሰ። ቢኒያ መስታው ከምንም እሳቸውም ደግሞ ለሀገር ምን ያለ ባለውለታ ሆኑ። እዚህ ትልቅ አባቶች የኛ ፕሮግራም ላይ ተጋብዟል። እነ ለማጉያ ጄኔራል ጃጋማ ኬሎ ትልቅ ጋር ፕሮፌሰር አብይ ፎርድ፣ እነዚያ ማለት ለሀገር ባለውለታ አሪያ የሚባሉ አባቶች እነዚህ እነዚህ ተከናውኗልና፣ ፕሮግራሙም ደግሞ አዲስ አበባ ብቻ አይደለም በተለያዩ ክልል ከተሞች ባህር ዳር፣ አርባ ምንጭ፣ አዋሳ፣ አሁን የተለያዩ ክልል ከተሞች ላይም ተደርጓል። ትልቅ የእመንቶቹም እዚህ ሁኔታ ተከናውነዋል። የተወሰኑትን በምስል እያየናቸው ነበር። ከተመሰገኑትም አንተ ካገኘሃቸው አባቶች መካከል ነው። አንተ ስትጀምር ያው ለአባትህ ብለህ ነው። የብዙዎቻችን እንትን ይመስለኛል። ያው አስተዳደጋችን ይሄ የሚገለጽ ፍቅር ወይም ምስጋና የለንም። ያው በተግባር እኮ ታደርገዋለህ። ለአባትህ ያለ ፍቅር ማሳየት የምትፈልገው ነገር ታሳያለህ። ግን በቃ አንዳንዴ ሊወጣልህ ይገባል። አመሰግናለሁም፣ እወድሃለሁም መባል አለበት የሚገባው ሰው አጠገብህ ያለ ሰው ና በዛ ምክንያት ጀመርከው። ከዛ አሁን ምን ላይ ያደረስከው? እንዴት እያደገ መጣ እያየኸው ነው ይመስለኛል። የሚያድገው አይደለም አዎ፣ በጣም አድጓል ማለት። አሁን ምን ተደረገ መሰለሽ? የኢትዮጵያ አባቶችን ቀን በአመት ጠብቆ የሚከበር ብቻ ማለት ነው። አሁን የኢትዮጵያ አባቶች ቀን የበጎ አድራጎት ድርጅት ተብሎ ምሳኤል ለአባት የሚል ፕሮጀክት የምግብ ባንክ ተቋቁሞ አረጋያንን አባቶችን በየለቱ መስፈ የሚመግብ እና ሌላ ሌላ ችግሮቻቸውንም ደግሞ ከጎን ሆኖ ለመቅረፍ የሚሞክር ድርጅት ሆኗል። እዚህ ላይ ደርሷለሁ። እንደው የሚገርመው ነገር ምንድነው፣ አሁን ከነሳው አንጻር አንተ በቁጭት ነው የተነሳው፣ ካባት ቁጭት፣ ላባቲ ፍቅርን አልሰጠውትም ወይ በሚገባው ልክ አልነገርኩትም ብሎ ነው። እና ብዙ ጊዜ የምንዘነጋቸው ነገሮች ካሉ መካከል አንዱ ምንድነው ለእናትነት በጣም ልዩ ፍቅር እንሰጣለን፣ እናቶቻችን በጣም እንወዳለን፣ እናከብራለን፣ ከብራለን፣ ቀንም ተሰጥቷልና፣ አባትነት ጠንካራ ነው ብለን ስለምናስብ ይሄ ባይነገሩም ችግር የለውም ብለን የምናስበው ነገር አለ። ምክንያቱም ወንድነትን እንደ ጥንካሬ ሁሉ ነገር ቻይ ነው ምናም ብለን ስለምንዘነጓለንና እንደዚህ ደግሞ አንተ በገ ገጠመ መንገድ መጥቶ ቀኑን ለማክበር መቻለ በጣም ትልቅ ነገር ነው። ከአሁን በኋላስ በምን አይነት መንገድ ነው ለወደፊቱ ልታከብረው ና ይሄን ነገር አስፍቶ በሌሎች አይነት ነገሮች ተጨማምሮበት አሁን እንዳልከው ከኢቨንቶች ጋር ይሄ ምሳ ለአባት የሚለውን ነገር ጨምሮ በምን አይነት የታሰበ ሌላ ሀሳቦች አሉ እዚህ ላይ ጨማምረ የምታረጋቸው? ከቀጣይ አመት ላይ ከፍ ተደርጎ የሚመጣበት መንገድ ይኖር ይሆን? አለ አሁን ማለት ምንድነው አሁን የአስረኛው አመት ሲከበር ከአባትም በላይ ደሞ ተቋም አባቶች ብለን አንደኛውም ኢቲቪ ላይ ተከብሯል። የቲቪያ አንጋፋ የስራ ባልደረቦች እንደ ተቋም አንበሳተው ቢስ ናም ተደርገው ከአባትነትም በላይ አልፎ ብዙ ነገር ያፈሩ እና በተቋምም ደረጃ የአባት ሚና ያላቸው ተብለው እንደዚህ እንደዚህ አይነት ነገሮች ተደርገዋል። ኮንሰርቶችም ተዘጋጅተዋል። ትልቅ ኮንሰርቶች ነጻ የዮሀንስ ናም ያቀረቡበት። አሁን ከዚህ በላይም ዳሞ ምንድን ነው በአፍሪካ የኢትዮጵያ አባቶች ግንቦት አስራ አምስት ምስራቅ አፍሪቃ ላይ እንቅስቃሴ ተደርገዋል። አፍሪካ ህብረትም ፕሮጀክት ገብቶ ማለት ኢትዮጵያ ብዙ ነገር መስራች እንደሆነች በአፍሪካ ላይ ወይም ተጽዕኖ ፈጣሪ ሀገርም ስለሆነች የኢትዮጵያ አባቶች ቀንን ከተለያዩ አፍሪካ ሀገራት ተመርጦ መጥቶ እዚህ ለማክበር አንዳንድ እንቅስቃሴዎች ተደርገዋል። ያው ጊዜው ረዘመ፣ ብዙ አንዳንድ ፕሮሰሶች ስለነበሩ ና ወደፊት አሁን እሱንም ማሳካት ነው ፈልገው የአፍሪካ አባቶች ኢትዮጵያ ላይ መጥቶ ጀመረ፣ አገር አቀፍ ሆነ፣ አሁን ደግሞ አህጉር አቀፍ ልናደርገው ነው ማለት ነው። እነሱ መጥቶ እዚህ ልክ በእኛ ክብር ጋቢያ ልብሰን እግራቸውን አጥበን ይህነሱ በቃ ኢትዮጵያዊ በሆነ ነገሮች ለማድረግ ከእነሱ ጋር ምንቅስቃሴ እየተደረገ ነው። ጊዜ ትንስረጀመ ፕሮስ ብዙ ሆነ ና በአሁንም አልደረሰም። እግዚአብሔር ከፈቀደ ኔክስት ላይ የአፍሪካ አባቶችን ኢትዮጵያ ላይ አምጥተን እግራቸውን አጥበን ጋቢ አልብሰን ክብር ይገባቸዋል ማለት ጥሩ የሰራውንም አሁን ያልሰሩትንም በዛው ለማነቃቃትም ነው። ማበረታቻው ማበረታቻው እኔም እንደዚህ ልሁን እኮ ነው ማለት አበረን ማን ነው አደመን። በሚያዩ ጊዜ ብዙ ሰዎች በቲክቶክ ኢንስፓየር ሆነዋል፣ ወይም ደሞ ራሳቸው በቃ እኔም እንደሱ አይነት አባት ልሁን። ምክንያቱም አሁን መጥፎ ነገሮች ናቸው አይደል፣ እየበዙ እና ይሄ ሶሻል ሚዲያውን እየተቆጣጠሩ ያሉት ጥሩ የሚባሉ ነገሮች ብዙ ቢኖሩም ተሸፍነው በመጥፎ ወይም ባል ባሊ ነገሮች ይታያሉና፣ እንደነዚህ አይነት ሰው ደሞ ተሸልመው ከሶሻል ሚዲያ በግላቸው ከሚወጡት ባለ ደግሞ ሚኒስትሪ ሚዲያ ላይ እንደዚሁም ደሞ በተቋማት ደረጃ እውቅና ማሰጣታቸው ትልቅ ነገር ነውና አይ ቲንክ አደም እንደ እንትኑን ቢያጋራን ምክንያቱም ለዚህ መታጨቱን የሆነ ስሜቱን ቢያጋራን ደስ ይላል። እኔም ለዚህ ትልቅ እኔ አስቤው አላውቅም ግን ለዚህ ትልቅ አላማ ስላጫችሁኝ የዩብን ምክንያት ስለሆነኝ በጣም በዚህ አጋጣሚ አመሰግናለሁ። እኔም ደግሞ ከዚያ የበለጠ ደግሞ አባትነትን ለልጆቼ ለሌላው ህብረተሰብ እያንጸባረኩ ለመሄድ ሞክራለሁ። ለሁላችን እግዚአብሔር በጣም እናመሰግናለን። አደመ ግን ምናልባት እዚህ ድረስ ካለፋን ሀይቀር ከህይወት የወሰድከው ልምድ አለ። በጣም ከባድ ጊዜ እናሳልፈሃል። ተቀብለህ ነው ያን ጊዜ ያለፍከው። ና ምናልባት ለማን እንደሚጠቅም አናቅም። ምን ተማርክ? ምን ካንተ ህይወት ምን ተማርክ? ሰዎች ምናልባት በከባድ ጊዜያቸው ምን ቢያደርጉ፣ በምን መንገድ አለፍክ የሚለውን ትንሽ ፍንጭ ሊሆን ይችላል። እኔ እንደነገርኩሽ መንፈሳዊ ነገር ላይ ነው። በህይወቴ በጣም ትልቅ የሆነ ነገር ሲደርስብኝ እሄዳለሁ ቤተ ክርስቲያን እጸልያለሁ፣ ከዛ በኋላ ነገሮችን በቃ እንደተደረገልኝ አድርጌ እረሳዋለሁ። ሁለተኛ ደግሞ እኔ በህይወት ውስጥ ትልቅ የማየው የኔም የአባቶች ቀንም ሲባል አባታችን በጣም መልካም ሰው ነው። በጣም መልካም ሰው እና ያ ያወረሰኝ ነገር የአባቴ ነገር ስላለ ያንን ነገር አስበውና እኔም መልካም ለመሆን እጠራ እናታ ጀግና ነች እናቴ እኔ አሁን እዚህ ለ ለደረስኩበት መሰረቱ እነሱ ናቸው እና እነሱ እኔ ውስጥ ትልቅ ሚና አላቸው ብዬ ጀግና እናትና መልካም አባት ስላለኝ ነው ያንን ነው እያንጸባረኩ ያለሁት ማለት ነው ስለዚህ አደራህን ነው እየተወጣ ያለው እየተወጣ ነው ያው እያደግክበት እያስተላለፍከው ለሚቀጥለው አሁን ምንድን ነው እነሱ እኔ ነኝ የማውቃቸው እኔ ደግሞ ሶሻል ሚዲያ ላይ ብዙ ሰው አውቆናል ለ ብዙ ሰው ምሳሌ ሆናል ልጆችም ደግሞ ነገ ደግሞ የተሻሉ እንዲሆኑ ትውልድ ላይ ይሰራል እንደው ግን እዚህ ጋር ማንሳት የምፈልገው ያው አንተ የአባትነትን እየተወጣ ነው ድርሻ ልጆች ግን ይሄ አባቴ እኮ በቃ የሚገባውን ነገር ነው የሚያደርገው እንጂ የተለየ ነገር አይደለም ነው የሚሉት ወይስ አንተ ይህን በማድረግህ የሚሰጡ እውቅና አለ አባቴ እንኳን ለአባቴ ቀን አደረሰ ወይም ደግሞ ይሄ ፍቅሩ እንዴት ነው የሚገልጹት ወይስ እንደ ግዴታ ነው የሚገልጹት የሚያዩት እንዴት ነው ዛሬ ወደዚህ ስመጣ ትልቋ ልጄ በወረቀት ስላ ጽሁፍ ጽፈው መልካም፣ ይዤው አልመጣሁም እንጂ መልካም አባት ረጅም እድሜ እና የሚገርም ነው። እኔ ዛሬ ካልሲ ምናምን ሁላ ገዝተው የኔ የማ ብሎ ሰጥተው ይሄን እና እነሱ ላይም ነገር እየተንጸባረቀባቸው በጣም ደስ ይላል። እንግዲህ ዓለም ላይ ላሉ ሁሉም አባቶች፣ ለአባቶቻችን እንኳን አደረሳችሁ ለማለት እንወዳለን። አደመም እንግዲህ ልጆች አንተ በምትጠበቃቸው ደረጃ ሆነው ልህ ልፋትህ ፍሬ አፍርቶ እንደምታይ ሙሉ እምነት አለን። ያሳድግልህ ልህ በጣም ነው የምናመሰግነው ሁላችሁንም። ስለዚህ ለአደመን የምናበረክትለት ነገር አለ ብለህ ነበር ቅድም። በጣም እናመሰግናለን ሁለታችሁንም ስለ ጊዜያችሁ። አሁን ለሱ ያዘጋጀንለት ለሁሉም ተሸላሚ አባቶች እንደሚደረገው ሁሉ አደመንና እናከብረዋለን። አለን እንኳን አደረሰ ስላደረከው ነገር በሙሉ ደግሞ በጣም እናመሰግናለን። እንኳን አሁን ባደረሰ እንግዲህ በአገር ባል ተብሏል። ሁላችንም አንድ ላይ ብናለፍ ሰው ደስ ይላል። እንኳን አባቶች ቀን ደረሰ፣ እግዚአብሔር አክብርልን እንዲህ በክብር ደግሞ የተዘጋጀ ድፎ አለ በእኛው ሀገርኛ ድፎ እሷን ቆረስ አድርጋትና ለእግዚአብሔር ያክብርልህ በጣም ይገነስ እናመሰግናለን። በጣም ተመልካቾቻችን እንግዲህ ካሳለፍ ነው አርብ የተከበረውን የአባቶች ቀን ምክንያት በማድረግ አደመን እዚህ ጋብዘን ብዘን እንደዚሁም ደግሞ አዘጋጁን አዘጋጁንም ጋብዘን እንዲህ ያለ ቆይታ አደረግን። ስለ ጊዜያችሁ በጣም እናመሰግናለን፣ ስለ ሀሳብህም ሁላችሁም በምትመኙት ሁሉ እንዲሳካላችሁ ምኞታችን ነው።